እንደ አገር ፋይዳ ያላቸው የቅመማ ቅመም ምርቶች በሸካ ዞን የየኪ ወረዳ እየተመረቱ ለአገር ውስጥና ለውጭ ገበያ እንደሚቀርቡ መረጃዎች ያመላክታሉ። በዘንድሮ የምርት ዘመን በኩታገጠም እርሻ ወደ ቅመማ ቅመም ልማት የተሰማሩ የወረዳው አርሶ አደሮች መንግስት አስፈላጊውን ድጋፍ እንዲያደርግላቸው ጠይቀዋል። ዛት ምርት እናገኛለን፣ ግን ከገበያው ጋር ግን አንገናኝም። አርሶ አደሩ ከገበያው ጋር የሚያመገናኘው ነገር የለም። በጣም ዝቅተኛና ርካሽ የሆነ ግብይት ነው የምንለው። አሁን ግን ከተወሰነ ዓመት በኋላ ከሁለት ከሶስት ዓመት በኋላ የተሻሻለ ነገር አለ፣ ቢሆንም በቂ አይደለም። እና ይሄ ስራው በጣም አድካሚ ነው። እንደ ዘመናዊ የሆነ ማሽነሪንግ የለንም፣ ቴክኖሎጂ የለንም። በተለይ ዩኒቨርሲቲው ቅርብ እንደመሆኑ መጠን የምናገኘው ነገር የለም፣ የሚገድፈን ነገር የለም። አካባቢያችን በቅመማ ቅመም እና በሰብል በጣም የታወቀና ቆዳው ሰፊ ነው። በእርድ ብቻ ወደ አራት መቶ ሄክታር ማሳ አለን። የእርድ ማሳ ማለት ነው። ስለዚህ እነዚህ ማሳዎች እያሉ የእኛን ሀያ አምስት ፐርሰንት እንኳን የሌለው ወረዳና ዞን ፋብሪካ ተቋቁሞለታል። ፋብሪካ ተቋቁሟል። እዚህ ግን ከበቂና በቂ በላይ ምርት እያለ ፋብሪካ የለን የህብረት ፍሬ ቀበሌ የግብርና ጽህፈት ቤት ኃላፊ አቶ አብዲ መሐመድ ዘንድሮ በክላስተር የተሰራ ያለው ስራ አርሶ አደሮችን ተጠቃሚ እንደሚያደርግ ተናግረዋል። የእርድ ሰብል እንግዲህ በመሰረቱ በክላስተር ይቢ ላይ 40.375 ሄክታር 40.375 ሄክታር አልምተናል። እነዚህ ተሳታፊዎች 70 ወንድና 23 ሴት፣ በድምሩ 93 አርሶ አደሮች የተሳተፉበት ይቢ ቀጠና ላይ በሁለት ክላስተር እያለማን እንገኛለን። እንግዲህ ከዚህ አንጻር ይህ የእርድ ክላስተር ከኛ በፊትም ቀደም ብሎ አርሶ አደሩ ስራው አድካሚ ከመሆኑ አንጻር ክላስተር አፕሮችን ነው ተከትሎ ይሄዳለው። ለአረም ሲወጣ በዳዶ ነው። ለቅቀላም ምርት ለመሰብሰብም በተጓዳኝ በብዛት በርከት ያሉ ሰዎችን ስለሚያሳትፍ ከበቆሎ ቀድሞ ወደ ክላስተር የገባ ሰብል ቢኖር እርድ ላይ ነው። በወረዳው የቡና ሻይ ቅመማ ቅመም ልማትና ጥበቃ ቡድን አስተባባሪ አቶ አሸብር አበበ የወረዳው የማልማት አቅም በዘመናዊ አሰራር የታገዘ እንዲሆን ከሚመለከታቸው አካላት ጋር እየተሰራ መሆኑን ተናግረዋል። ህግ ስላልታሰረ ደንብ ስለሌለው ሰዎች እንደፈለጉ ህገወጥ ደላሎች እንደፈለጉ እንደፈለጉ ስለሚያደርጉት አርሶአደሩ የሚፈለገውን በተለይ እርድ ላይ የሚፈልገውን ዋጋ እና በተሻለ ዋጋ በጥራት አዘጋጅቶ እንዳይሸጥ ዋናው አሉታዊ ተጽዕኖ ምንድን ነው? የህግ ማዕቀፍ ያለመኖሩ አንድ ችግር ነው። ይህም እኛም በተደጋጋሚ ጠይቀናል። ያው ፕሮሰስ ላይ ነው ያለው። መንግስት በቅርብ ጊዜ ጥሩ ነገር ይኖራል ብዬ አስባለሁ። ምንድን ነው ሌላው ችግር ደግሞ ከዚህ ከባህላዊ አቀቃቀል ጋር ተያይዞ ያለው ትልቁ ማነቆ ነው። እሱን ደግሞ ያው ምንድን ነው ትልቁ ነገር አሁን የእኛ ወረዳ በጣም ፖቴንሻል ነው። እኛም እየጠየቅን ነው ስለዚህ እዚህ አካባቢ ላይ ከፍተኛ ምርት የሚያመርት ከሆነ መንግስት እይታውን ወደዚህ ማየት መቻል አለበት የሚለውን ነገር እኛም እየጠየቅን ነው። ምክንያቱም ማቀነባበሪያ ፕሮሰስ አድርጎ በጥሬ ደረጃ በጥሬው ምርት ከአርሶ አደሩ እየተረከበ ፕሮሰስ እያደረገ እ እያቀነባበረ እዚሁ አካባቢ ላይ የሚያገለግል አንድ ፋብሪካ ቢኖር አርሶ አደሩ ከዚህ የበለጠ ቅድም ካልኳችሁ ሄክታሮች የበለጠ ቅመማ ቅመም ላይ መስራት ይችላል ብዬ በሙሉ አንደበት መናገር እችላለሁ። አርሶ አደሮችም እንደዛ እያሉ ነው እና እኛም እየጠየቅን ነው። ይሄ የሚመለከተው አካል ስራ ይሰራል ብዬ አስባለሁ። የየኪ ወረዳ ዋና አስተዳዳሪ አቶ ዳዊት ተሰማ መንግስትና ሕብረተሰቡ ከዘርፉ ማግኘት ያለበትን ጥቅም እንዲያገኝ የቅመማ ቅመም ማቀነባበሪያ ፋብሪካ ለመትከል ቅድመ ዝግጅት እየተደረገ መሆኑን ተናግረዋል። አሁን ቅርብ ጊዜ ወደ ስራ የሚገባ አንድ የእርድ ማቀነባበሪያ ሁሉን ነገር እዚ ፕሮሰስ አድርጎ ታግድ አድርጎ ወደ ውጭ ኤክስፖርት ለማድረግ በሚያስችል ስታንዳርድ መሰረት የጠየቁ ባለሃብቶች አሉ። ከዚህ ውስጥ አንድ አሁን እዚ ወደ ሰላም በርቀበሌ ላይ አንድ ኢንዱስትሪ አሁን እየተቋቋመ ይገኛል። ቅርብ ጊዜ 2018 ላይ ለአግሎት ክፍቱ ነው ይውላል ብለን እናስባለን እና አርሶ አደሩ እርድን ካመረተ በኋላ አክቹዋሊ የፕሮሰስ ማድረግ የሚችልበትን ሂደት በእንጨት በተለያየ አጓብ ደን ጨፍጭፎ በበርሜል ከሚቀቅልበት ፕሮሰስ አድርጎ በጥሬውኑ ተቀብሎ ይህን ወደ ገበያ ማዕከል ለማቅረብ ይህን ችግር ይቀርፋል የሚል ሳቤ ተይዞ ከባለሀብቱ ጋር ፍቃድ ተሰጥቶት እየሰራ ይገኛል።